በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅድስት ኪዳነ ምህረት። እግዚአብሔር አብ እመቤት ኪዳነ ምህረት ወይ አካል ሶስተ ሲሆን በመለኮት ባህርያት ማንነቱ ጸንቶ የሚኖረው የብርሃን መገኛ ሰው እግዚአብሔር አብ ለቃል ኪዳን ሾም የተሰጠውን ልዩ ክብርን ብሩህ አድርጎ ያሳየን ዘንድን የቸርነቱን ጸዳል ብርሃን አይነ ልቦናዬን አብርልን። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታችን በሰማይም በምድር አንቺ ሁሉም እመቤት ነሽ እና ለዝክረ ስምቂ እመቤት የኪዳነ መረድ ሆይ በብርሃናዊ ኮከብ እንደተመሰለው ስም አጠራር ሰላም ትገባል። በጨለማ ለሚኖሩት ሕዝቦችን ብርሃኑ አብሮትላቸዋል እና የቃል ኪዳኗ እመቤት ሆይ የአምላክን ኪዳን ሆ መዛግብትን በእለተ አርብ የተገኘውን

ያለ አንቺ መዳን የሚችለው የለምና። ለአዛኝ እመቤት ኪዳነ ምህረት ሆይ ባህሬሽን ባህሪ አድርጎ ስጋሽን እንደለበሰውን ፈጣሪ ልጅሽን ዘንድ የቃል ኪዳንሽ ምስራች እንደተነገርላቸው አዛኖች ሰላም ትገባል። የቃል ኪዳን እመቤት ሆይ ለጽድቅን የሚያበቃውን በጎ ምግባርን ባይኖረኝ እንኳን የገሃነም ደጅን እንዳታሳየኝ እማልድሻለው። ቃል ኪዳንሽንም እንዲሁም በከንቱ አይደለምና።

ለእስትንፋስ ኪ እመቤት ኪዳነ ምህረት ሆይ በከይሲ ዳብሎስ መዝረያ የቆሰሉትና ሀጢያኖች ነፍሳቸውንም በውስንና ጤና ላስገኘውን እስትንፋስ ሰላምታ ይገባል። የቃል ኪዳነ እመቤቱ በቃል ኪዳንሽን አጢአቴና ስስር የለኝ ያለ ቃል ኪዳንሽን አንዳችን በሚሆነው ከክርስቶስ መስቀልን በስተቀር ከሲኦል የሚድን ሰው ከቶ አይኖርምና ለጉርኤኪ እመቤት ኪዳነ ምህረት ሆይ

ለከርሰ እመቤቴ ኪዳነ ምሕረቱ የከርሰሽ መልአክ ወገን ለሚሆነውና እና በመጠጥ ክብል ሰማያዊ ሕብስት ለሚገኙ ብሩሃን ከርሰሽ ሰላምታ ይከፋል። የቃል ኪዳኑ እመቤቴ የእግዚአብሔር ሕግ ታቦት የተባለ የሆነው ማርያም አንቺ ነሽ እኮ። ስለዚህ ነው የቃል ኪዳኑ ውሃ ከፍቅር ነዋ ፍጹም ይጠበኝ ገንዘብ ወዳድነትና እና ከሰይጣን ወጥመድን ያስከብራል።

ለይቀወማትና እስከ ሶስተኛ ሰማይ ነፍሴን ተንከባከብ ባሸኛ ለድንግልናኪ እመቤት የኪዳነ ምህረት ሆይ የአምስቱ ህዋሳተ አካል ለመመኪያ ለሆነው ድንግልና ሰላምታ ይገባል። የነባ ቤተ መቅደስ አማህደር ምሰሶ ለምንሆነ አቋሶችሽን ሰላምታ ይገባል። ቃል ኪዳነ እመቤትው የእግዚአብሔር ህጉ ታቦትንና የአዲስ ኪዳነ ጽላት አንቺ ነሽ እኮ። አሁንም መድኃኒተ ስጋው ነፍሳዊ የሚሆነው ነው። የልጅሽን ወይም የነፍስሽን እንደው ይፈውስ ያምናል አብራ ከቂም ነገር ኪዳነ ምህረት ወይ በስግደት እና በማለዳን ጊዜ እግሮቻቸው ከእግሮቻቸው ጋር ለሚተዋገሩትን አብራ ኮቸስን ሰላምታ ይገባል። ቃል ኪዳን እመቤት ወይ አብራ የአብ አካላዊ ቃልን ለተቀበልሽውንም ማህፀንሽን ነፍስን ሺው አጥያን ወስደው ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሰሽንም ይቅርታን ያደርግላትን ዘንድም አጥብቀሽልን ወይ ማልጅው ለሰኮናዊኪ መቤት ኪዳነ ምህረት ሆይ የሄሮድስን ጭፍሮች እና የቤተልሔም ሕፃናትን በፈጀ ጊዜ በእሹህን እና በንቅፋትን እየተሰቃዩ ከቤተልሔም እስከ ደብረ ቁስቃም ለገሰገሱ አብራኮችሽ እና ጫማዎች ሰላምተ ይቀባልካል። ኪዳና መቤቴ ሆይ

መቃብርሽን ከፈጣሪ መቃብርን ክፈቱልን መግነብን ፍቱልን ፃይለ ክርስቶስን ትንሣይ ምሳሌ ለሚሆነው የሥጋሽን ትንሣይ ሰላምታ ይገባል። የቃል ኪዳን እመቤት፣ የአባታችን ያዳም የጥንቱን የመዳንን ተስፋ አንቺ ነሽኮ ቃል ኪዳን ሽም ጸሎተሽንን ከእርሱ ጋርን ባይኖረም ኑሮ በነፍስም በስጋ በዚያችም የጥፋትን ጨለማ

ሁሉ በትንሣኤ ጊዜ በክብርም ተቀብለሽን በሕያዋን ራስ ላይ የሰማያዊን አክሊል መንግስት አከዳድን። ሰላም ለኪ እመቤት ኪዳነ ምሕረት ወላዴተ ተብ የሚሆኑ በእግዚአብሔር አብ የሚመሰገንበት ገንዘብ ላንቺ ሰላምታ ይገባል። ተወላድ በሚሆን እግዚአብሔር ወልድ የሚመሰገንበት ያልተወለደ ሠራጺ በሚሆነ ላትና ከሴጣናት እና መከራ በየቀኑና በየሰዓቱ ተጠብቅ ዘንድ ለዘላለም ደግሜ ደጋግሜ ቃል ኪዳንሽን ማጸንሻለሁ። ሰላምታ ለኪ ቤተ ኪዳነ ምሕረት ሆይ፣ ሰላምታ ላንቺ ይገባል። እንደ ተስፋዬ አንቺ ነሽ እና ሰላምታ ላንቺ ይገባል። አጥያን አማልደሽ የምታጸድቅ ለይቶ የጠፋውን በገና አዳምን የሚፈልገው ለአንቺ ሰላምታ ይገባል። ቃል ኪዳን የምናገኘው የእግዚአብሔርን ቃል ኪዳንሽም መለከት ትሆኝን ዘንድ ጌታዬ እንደ ጽኑ አውልተና አድርጎ ያቆመሽ አንቺ ሰላምታ ይገባል። ፍቅርሽንን የሚያጸናውንም ለፍጥረትን ሁሉ የማርያም ምልክት ለሆነ ለአንቺ ሰላምታ ይገባል። ሰላም ለኪ ቤተ ኪዳኑ ምዕራፉ ገንዘቡ ሁሉ ክብር ያለውን ወርቅ ነሽና ሰላምታ ለአንቺ ይገባል። ችግረኞችን መዝገብ የሰማይ አብሮ ብልጽግና ነሽና ሰላምታ ለአንቺ ይገባል። ሰላም ለኪ ቤተ ኪዳኑ ምዕራፉ ሚዛን ሚዛኑ ክብደትን በውሃ የምታስ ለውጪ ለአንቺ ሰላምታ ይገባል። ድንግል ሆይ።

ቅዱሳችን አጽራረ ቤተ ክርስቲያን በቃል ኪዳን ውስጥ ተጠቅልል ለዘላለም አሜን አሜን ይሁን ይደረግልን። አቡነ ዘበሰማያት ይትቀደስ መንግስት ከ ወይኩን ፈቃድከ የከበቡ ሳይን በሰላም